የሮማው ካቶሊካዊት ርዕሰ ሊቃነ ጳጳሳት ፖፕ ፍራንሲስ ዛሬ ዕለተ ቅዳሜ ከቫቲካን ውጭ በምትገኘው በቅድስት ማርያም ቤተ ክርስቲያን ስርዓተ ቀብራቸው ተፈጽሟል። የርዕሰ ሊቃነ ጳጳሳቱ አስክሬን የመጨረሻ ማረፊያቸው ወደ ሆነው ቅድስት ማርያም ሲሸኝ 400 ሺህ የሚቆጠሩ ሰዎች መገኘታቸውን የተለያዩ መገናኛ ብዙሃን ዘግበዋል። የፖፕ ፍራንሲስ እልፈት በመላው ዓለም ሀዘንን ፈጥሯል ሊቀ ጳጳሱ የ1.4 ቢሊዮን ካቶሊካውያን መሪና ከደቡብ አሜሪካ የተመረጡ የመጀመሪያው ርዕሰ ሊቃነ ጳጳስ ነበሩ ከሳቸው በፊት ያለፉ ከ31 ርዕሳነ ሊቃነ ጳጳሳት ውስጥ የ24ቱ ስርዓተ ቀብር የተፈጸመው በአውሮፓውያኑ 1626 በተገነባው ቅዱስ ጴጥሮስ ቤተ ክርስቲያን ዋሻ ውስጥ ቢሆንም እሳቸው በኑዛዜያቸው መሰረት ሮም በሚገኘው በአምስተኛው መቶ ክፍለ ዘመን በተገነባው በቅድስት ማርያም ቤተ ክርስቲያን ነው። ቀብራቸው በዚች ቤተ ክርስቲያን እንዲፈጸም የተናዘዙትም ቤተ ክርስቲያኗን መቶ ጊዜ ተመላልሰው የጎበኛዋት በመሆኑና ለኢየሱስ እናት ለቅድስት ማርያም ባላቸው ፍቅር የተነሳ ነው። በቀብር ስነ ስርዓታቸው ላይ የተለያዩ ሀገራት መሪዎችና ምእመናን ተገኝተዋል። የቀብር ስነ ስርዓቱ ከመፈጸሙ አስቀድሞም የፖፕ ፍራንሲስ አስክሬን ወደ ቅዱስ ጴጥሮስ አደባባይ ወጥቶ ምእመኑ እንዲሰናበት ተደርጎም ነበር። በአደባባዩ ላይ የሽኝት መርሃ ግብሩም ሲካሄድ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የዩክሬኑ ፕሬዝዳንት ዜሌንስኪና የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝን ጨምሮ የተለያዩ ሀገራት መሪዎችና ምዕመናን ተገኝተዋል። ቅዱስ ጴጥሮስ አደባባይ ለመጨረሻ ጊዜ በሕይወት እያሉ የፋሲካ በዓልን አስመልክተው ለምዕመናኑ ቡራኪ የሰጡበትም ነበር። ፖፕ ፍራንሲስ ባደረባቸው ሕመም የሕክምና እርዳታ ሲደረግላቸው ቆይተው በ88 ዓመታቸው ከዚህ ዓለም ድካም ማረፋቸው ይታወሳል።